ቢይዲ ዙሩን እያከረረ መጥቶ ራሱን ጠልፎ ሊጥል ተቃርበዋል። ምክንያቱም ቢይዲ የሚታማው የመኪኖችን ዋጋ በጣም ርካሽ በማድረግ ብዙ ካምፓኒዎችን አዘግቷል፣ እንዲሁም አክስሯል። አስቡት፣ ተመሳሳይ አቅም ያላቸው መኪኖች ከግማሽ ዋጋ በታች ሲሸጥ፣ ይህም የመኪና ገበያውን ያበሳጨ ነው። እነ ቴስላን ፎርድን ትላልቅ ካምፓኒዎችን ሳይቀር የተፎካከረ አቅም ይዟል። ነገር ግን ይኸው ተግባሩ ራሱን ጠልፎ ሊጥለው ተቃርቧል። ከዚህ በፊት እንደምናውቀው ርካሽና ርካሽ የሆኑ መኪኖች በብዛት የሚገኙት ቢዋይዲ ጋር ነው። ነገር ግን ያ ዘመን አብቅቷል። ቢዋይዲ ከዚህ በኋላ ወይ ዋጋ ከዚህ በታች መቀነስ አለበት፣ ወይ ጥራቱን ማሻሻል አለበት። ካልሆነ አዲስ ካምፓኒ መጥቶለታል። አባቴ ሊፕ ሞተር ቢኦ 1 ይህ ካምፓኒ በቀጥታ ቢዋይዲ ካምፓኒ ለመፎካከር የመጣ አዲስ ካምፓኒ ነው። ሲጀምር ርካሽ ከሚባለው የቢዋይዲ ምርት ቢዋይዲ ሴጉል ጋር ቢነጻጸር መኪናው የሚገናኝ መኪና አይደለም። ነገር ግን ዋጋቸውን ከተመለከታችሁ ፍጹም ተመሳሳይ ነው። ይህ ብዙዎችን እያስደነቀ ነው። በእርግጥም ዝርዝር ሐሳቡን ስትመለከቱና ያለውን አቅም ከዋጋው ጋር ስታነጻጸሩ 100% ታደንቁታላችሁ። ይህንን መኪና ለኢትዮጵያም ጥሩ አማራጭ ነው ብዬ አስባለሁ። እኛ ምንፈልገው የታወቀ ነው። በርካሽ ዋጋ ረጅም ሬንጅ የሚጓዝልንን መኪና ሊፕ ሞተር አድርጎታል። ነው ምላችሁ፣ አድርጎታል። ከፍተኛ ሬንጅ እየተጓዘ በቢዋይዲ ዋጋ ታገኙታላችሁ። በተለይ በኢትዮጵያ ቢዋይዲ ብቻውን ነው ገበያውን የተቆጣጠረው። ሌሎቹ ተፎካካሪ የምንላቸው መኪኖች በዋጋ የተወሰነ ልዩነት ተፈጥረዋል። በዛ ላይም ደግሞ ከገበያ እየወጡ ነው አብዛኞቹ። ልክ እንደነ ቻንጋኒ ስታር ያሉ መኪኖች አሁን ከቢዋይዲ ሴጎል ጋር የሚነጻጸሩበት ጊዜ ላይ አይደሉም። ቢዋይዲ ሴጎል ጥሷቸው ሄደዋል፣ በፊቸር ብትሉት፣ በተለያዩ ነገሮች። ነገር ግን በኢትዮጵያ ውስጥ ብቸኛ ምርጫ እንደመሆኑ ቢዋይዲ ሴጉል ከፍተኛ ዋጋ ጭማሪ ታይቶበታል። ከዚህ አንጻር እንደነዚህ አይነት መኪኖችን ወደ ኢትዮጵያ ማስገባት አዋጭነቱ በጣም ሰፊ ነው። ምክንያቱም ከተፈላጊነቱ አንጻር ቢዋይዲ ሴጎል ዋጋው ተሰቅሏል። ምንም እንኳን ባይመጥ ነው። ስለዚህ እሱን የሚተካ ሌላ ምርጥ መኪና ከታች ማድረግ በጣም አስፈላጊ ነገር ነው፣ አማራጭ እንዲሆን 100% የምናገረው ግን ይህ መኪና ቢዋይዲ ሴጎልን ይፎካከረዋል፣ ይገዳደረዋል። ሊፕ ሞተር ቢኦ ዋን የሚገርማችሁ ካምፓኒው በደንብ አጥንቶና ተዘጋጅቶበት ከመምጣቱም በላይ ገና መኪናውን ለሽያጭ ባቀረበ በ13 ቀን ውስጥ ከ10 ሺህ በላይ መኪኖችን ሸጧል። ይህ አስደናቂ ነው። መነሻዋጋውም ፈጽሞ ከBYD ሴጎል ጋር ተመሳሳይ ነው። ያለውን የባትሪ አማራጭና የሬንጅ ርዝመት ስትመለከቱ ደግሞ እጅግ ታደንቁታላችሁ። በነገራችን ላይ ይህ መኪና አውቶኖመስ የሚባል መኪና ሲሆን አዳስ ሲስተም ተገጥሞለታል አድቫንስድ ድራይቨር አሲስታንት ሲስተም ማለትም ራሱን በራሱ መንዳት እንዲችል ታስቦ የተሰራ መኪና ነው። በእርግጥም አዳዲሶቹ የቢዋይዲ መኪኖች እንደዚህ ሲስተሞች ይካተቱባቸዋል ተብሎ በቃል ደረጃ ተነግሮላቸዋል። ነገር ግን በግልጽ ይህ መኪና አዳስ ሲስተምን አካቶ በርካሽ የመጣ መኪና ነው። ምንም እንኳን አዳስ ሲስተም ጥቅም ላይ ለማዋል ጥሩ መንገድና የተሳለጠ የትራፊክ ሁኔታ ቢፈልግም፣ ፊቸሩ ተካቶ መምጣቱ ለእኛም ቢሆን ጥሩ ነው። የዚህም መኪና ትንሽ የሚባለውን ሬንጅ ብንመለከት እንኳን ትደመማላችሁ። 510 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። ሳሉት ከቢዋይዲ ሴጎል ረጅም ከሚጓዘው ጋር ብናነጻጽረው እንኳን የሰማይና የምድር ያክል ርቀት አላቸው። ቢዋይዲ ሴጎል 405 ኪሎ ሜትር ነው በአንድ ጊዜ ቻርጅ የሚጓዘው። ይህ መኪና ደግሞ 510 ኪሎ ሜትር በአንድ ጊዜ ቻርጅ። ምን ያገናኛቸዋል? ሰፊ ልዩነት። ዋጋቸው ግን እጅግ ተቀራራቢ ነው። ገና ይህንን መኪና በሬንጅ ደረጃ ላነጻጽረው ስነሳ በሆዳችሁ ሁላችሁም እንዴት ሉኝ ያላችሁ ቤት ሀገር ነው። 405 ኪሎ ሜትር እና 510 ኪሎ ሜትር የሚነጻጽረው? እውነታችሁን ነው። በሬንጅ ደረጃ ሰፊ ልዩነት አላቸው። ገና ነግራችኋለሁ። በሆርስ ፓወር ደረጃ በጣም ከፍተኛ የሆነ ልዩነት አላቸው። በፓወር ደረጃም ከፍተኛ ልዩነት አላቸው። መኪናውን ከዋጋው አንጻር ከቢዋይዲ ሴጎል ጋር አነጻጸርኩት እንጂ የሚመጥነው መኪና አይደለም። ሲጀምር ቢዋይዲ ሴጎል የሚፎካከረው ከነ ኤክስ ፒንግ ሞና 06 ከሚባለው መኪና ጋር ነው። ሌላው የሚገርመው ነገር ግን የዚህ መኪና ውበቱ ነው። ለወጣቶች ታስበው የተሰራ ስለሆነ ውበቱን እንደምትመለከቱት ነው። ሰላም፣ የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ሰሞኑን ፕሮግራማችን ቀዝቀዝ ብሏል። በእርግጥም በቸልተኝነት ዝምመላቸው ነገሮች አንዳንድ ተመልካቾቼ የሚሰጡት ኔጌቲቭ አስተያየት ተጽዕኖ ያደረገ ይመስለኛል። ምናልባትም ይህ ፕሮግራም ጠቃሚ ነው ብላችሁ የምታስቡ ካላችሁ ግን ላይክ በማድረግ ጀምሩ። ሐሳብ አስተያየታችሁንም በቀና መንፈስ ኮመንት ላይ አስፍሩ። ኢትዮጵያ ውስጥ ትልቁ ችግር መኪኖች ተወዳዳሪ የላቸውም። ለምሳሌ ያክል ቢዋይዲ ሴጎልን ማየት ይቻላል። ይህ መኪና በኢትዮጵያ ብቸኛ መኪና ወደ መሆን ተቃርቧል። ከዚህም አንጻር ነጋዴዎች ዋጋውን እያናሩት እስከ 3 ሚሊዮን አሁን የተወሰነ ወረድ ብሏል እንጂ እስከ 3 ሚሊዮን 100 ሺህ አድርሰውት ነበር። ተወዳዳሪ ያለመኖር ጉዳይ ቀላል ነገር እንዳይመስላችሁ በገዢዎች ላይ ከፍተኛ ተጽዕኖ ያሳድራል። በእርግጠኝነትም ይህ ፕሮግራም ለዚህ ጥሩ መፍትሔ ይዞ መጥቷል። ብዙ ከቢዋይዲ ጋር የሚፎካከሩ መኪኖችንም ለእይታ አቅርቤ ወደ ኢትዮጵያ ገብተዋል አብዛኞቹ። በዚህም ደስታ ይሰማኛል። ተወዳዳሪ የመኖሩ ጉዳይ የሚጠቅመው በቀጥታ ገዢዎችን ነው። ምክንያቱም ብዙ አማራጭ በኖረ ቁጥር የዋጋ ውድድሮች ይኖራሉ። አንዱ ከአንዱ ቀድሞ ለመሸጥ ሲል ዋጋ መቀነሱ አይቀርም። ስለዚህ የሚጠቅመው ገዢዎችን ነው። በእርግጥም አማራጮች መቅረብ አለባቸው። ከእነዚህ አማራጮች መካከል ምናልባትም ኢትዮጵያ ውስጥ ቢዋይዲ ሴጉልን ዲስትሮይ ሊያደርግ የሚችል መኪና ነው ዛሬ ጄላቸው የመጣሁት። የምፈራው ግን መኪናው ኢትዮጵያ ውስጥ ከገባ በኋላ ዋጋው ሊጨምሩት ይችላሉ ብዬ ገምታለሁ። ምክንያቱም BYD ሴጉል ያለው ዋጋ ይታወቃል። የዚህ መኪና ፐርፎርማንስ ደግሞ በጣም ሃይ ስለሆነ ዋጋውን ጨምረው ሊሸጡት ይችላሉ የሚል ግምት አለኝ። የመኪና ዋጋ በጣም ዘጭ ካለ ወይም በጣም ከወረደ ሪሴል ቫሊው ላይ ተጽዕኖ ስለሚያደርግ፣ አንድ የመኪና ዋጋ ወደ ላይ ከወጣ መልሶ ለመቀነስ በጣም አዳጋች ነው ምክንያቱም የመኪናውን አስተማማኝነት ስለሚመጣው፣ ስለዚህ ነጋዴዎች አንድ ያወጡትን ዋጋ መልሰው ከሚያወርዱ ይልቅ አዲሶቹ መኪኖች ዋጋ ጭራሽ ጨምሮ መሸጥ ነው የሚቀላቸው። ይህ ግን ትክክለኛ አስተሳሰብ አይደለም። የተከበራችሁ የቻናል ቤተሰቦች ሊፕ ሞተር ቢኦዋን የተሰኘውን መኪና ስፔሲፊኬሽን ከመናገሬ በፊት ለንጽጽር እንዲመቸኝ አስቀድሜ የቢዋይዲ ሴጉልን ስፔስፊኬሽን ልንገራችሁና እያነጻጸርኩ ደግሞ ሊፕ ሞተርን በደንብ አድርጌ ነግራችኋለሁ፣ ስለ ካምፓኒውም ስለ መኪናው። ቢዋይዲ ሴጎር እንደሚታወቀው 55 ኪሎዋት ሞተር የተገጠመለት ሲሆን ከ30 ኪዎ ወር እስከ 38 ኪዎ ወር የባትሪ አማራጭ፣ ቶፕ ስፒዱ ደግሞ 130 ኪሜ ፐር ሃወር ነው። ቦዲ ስታይሉ ባለ አምስት በር አራት ሰው መጫን የሚችል ሲሆን ዳይሜንሽኑ 3780 ሚሜ ርዝመቱ፣ 1715 ሚሜ ስፋቱ፣ 1540 ሚሜ ቁመቱን። ስለ ቢዋይዲ ወሳኝ ወሳኝ ስለሚባሉት ነጥቦች ይህን ያህል ካልኳችሁ፣ አሁን ደግሞ ቢኦ1 ስለተባለው ሴዳን መኪና የተወሰኑ መሰረታዊ የሚባሉ ስፔሲፊኬሽኖችን ልንገራችሁ። ይህ መኪና ርዝመቱ 4770 ሚሜ ሚሜ ሲሆን ከBYD ሴጉል አንጻር በቦዲ ታይፕም ስለሚለያዩ ረዘም ያለ መኪና ነው። የቢይዲ ሴጉል ርዝመቱ 3780 ሚሜ እንደሆነ አሁን ነግሬያችኋለሁ። ስለዚህ ከፍተኛ ልዩነቶች አሏቸው። ስፋቱ ደግሞ 1880 ሚሜ ሲሆን ቁመቱ 1490 ሚሜ አካባቢ ነው። ጋቡ በጣም ትልቅ ነው። በነገራችን ላይ የቻናሌ ቤተሰቦች ሊፕ ሞተርስ ያመረተው የመኪና ከ27000 ዶላር በላይ ከሚሸጡት መኪኖች ጋር የሚፎካከር መኪና ነው። ከቢዋይዲ ሴጉል ጋር እያወዳደርኩት ያለው ኢትዮጵያ ውስጥ ካለው ዋጋ አንጻር የሚፎካከር ወይም ተመሳሳይ አይነት ዋጋ ስላለው ብቻ ነው እንጂ ቢዋይዲ ሴጉልን ይመጥነዋል እያልኳችሁ አይደለም። በዋጋ ተቀራራቢ ከሆነ በዋጋ ቢዋይዲ ሴጉልን በምትገዙበት ዋጋ የተሻለ መኪና ካገኛችሁ ምንም ጥርጥር የለም። ወደዛ መኪና ሽፍት ማድረጋቸው አይቀርም። የሚያዋጣችሁም ያ ነው። የመኪና 14.6 ኢንች ሴንትራል ኮንትሮል ስክሪን የተገጠመለት ሲሆን በጣም የሚገርመው ነገር ደግሞ የሬንጁ ጉዳይ ነው። የመኪና ከ500 ኪሎ ሜትር እስከ 600 ኪሎ ሜትር መጓዝ ይችላል። ይህም ከፍተኛ ሬንጅ የሚባል እርካሹ መኪና ያስብለዋል። የውጭና የውስጥ ውበቱን ከተመለከታችሁት መኪናው ለወጣቶች ታስቦ የተሰራ ስለሆነ በጣም የሚያምር ገጽታ አለው። ውስጡ ደግሞ እንደየ አሰራሩ ዋይት ሃውስ ነው የሚመስለው። ይህ መኪና በሁለት አይነት ፓወር ትሬን የቀረበ ሲሆን በ132 ኪሎ ዋት ኤሌክትሪክ ሞተር እና በ160 ኪሎ ዋት ኤሌክትሪክ ሞተር ነው። የሞተሩን ኪሎ ዋት ወይም ሆርስ ፓወር ስንመለከት 132 ኪሎ ዋት 177 ኤችፒ ወይም ሆርስ ፓወር፣ ከዚህ ተነስቶ እስከ 160 ኪሎ ዋት 215 ኤችፒ ሞተር ተገጥሞለታል። በጣም ኃይለኛ ሞተር ያለው መኪና ነው። የባትሪ አማራጩን ስንመለከት ደግሞ ትንሽ የሚባለው ትሪም ሌቭል 56.2 ኪሎ አወር የተገጠመለት ሲሆን ትልቁ ደግሞ 67.1 ኪሎዋት አወር ነው። እንደነገርኳችሁ ከBYD Seagull ጋር በዋጋ ይገናኝ እንጂ በስፔሲፊኬሽን እና በፐርፎርማንስ ደረጃ ግን የሚገናኙ መኪኖች አይደሉም። የተከበራችሁ የቻናሌ ቤተሰቦች የዚህ መኪና ዋጋ በጣም የሚያስገርም ዋጋ ነው። ሁላችሁም ትደመማላችሁ። አሁን ሁላችሁም የዋጋውን ነገር ለመስማት እንደጓጓችሁ ምንም ጥርጥ የሌለኝም። ይህ መኪና በቻይና የወጣለት ዋጋ ከ12200 የአሜሪካን ዶላር እስከ 21000 የአሜሪካን ዶላር በቻይና ዋጋ ወጥቶለታል።